ዛሬ መንጎበኛት አፍሪካዊት ሀገር አብዛኞቻችን ስሟን ሰምተን ነገር ግን ብዙም የማናውቃት የአፍሪካ እንቁ ወደ ሆነች ሀገር እንጓዛለን። ከአስከፊ የቀኝ ግዛት አገዛዝ አልፎ ወደ አሰቃቂ የእርስ በርስ ጦርነት ውስጥ ቆይታለች። ነገር ግን በነዳጅ እና በአልማዝ ሀብቷ የተትረፈረፈ በተፈጥሮ ሀብት የበለጸገች ሀገር ናት። በቅርቡ የአፍሪካ ሕብረት ወይም የአፍሪካ ዩኒየን ሊቀመንበርነትን የተረከበች ሀገር ይቺ ሀገር አንጎላ ናት። አንጎላ እንዴት ይህንን ሁሉ ታሪክ አልፋ ዛሬ ላይ ደረሰች? በዚህ ቪዲዮ ውስጥም ስለ አንጎላ የረጅም ጊዜ ታሪክና አስደናቂ ባህል፣ የተፈጥሮ ውበትን እንቃኛለን። እንግዲያውስ ለዚህ አስደናቂ ጉዞ ዝግጁ ከሆናችሁ ቪዲዮን እስከ መጨረሻው ይመልከቱት። መነሻችንን ከአዲስ አበባ ቦሌ ኤሮፖርት አድርገን በሀሳብ ፓስፖርት የሀሳብ ቪዛችንን ይዘው ወደ ደቡብ ምዕራብ አፍሪካ 5800 ኪሎ ሜትር ስንጓዝ በቆዳ ስፋቷ ከአፍሪካ 7ተኛ ከዓለም 23ተኛ ሰፊ የሆነችው አንጎላ እንደርሳለን። አንጎላ ከ16ኛ እስከ 19ኛው መቶ ክፍለ ዘመን ይህም ማለት ለ500 ዓመታት ገደማ በፖርቹጋል ቀኝ ግዛት ውስጥ ከቆየች በኋላ በ1975 ነፃነቷን አገኘች። ነገር ግን የነፃነት ደስታዋ ብዙም ሳይቆይ ወደ መራራ የእርስ በርስ ጦርነት ተቀየረ። ጦርነቱም ከ25 ዓመት በላይ የቆየ ሲሆን ሀገሪቱ ከፍተኛ ውድ ማንነት ሰቆቃ ውስጥ ምከቶ ነበር። በሚሊዮኖች የሚቆጠሩ አንጎላውያን ሲሞቱ እና ሲፈናቀሉ መሰረተ ልማቶች በከፍተኛ ደረጃ ወድመዋል፣ እንዲሁም ኢኮኖሚዋ ሽባ ሆኗል። ታዲያ አንጎላ ከዚህ ጥልቅ አዘቅት እንዴት መውጣት ቻለች? ዛሬ አንጎላ በለውጥ ጎዳና ላይ ትገኛለች። አሰቃቂን ጦርነት አልፋ በተፈጥሮ ሀብቷ ታግዛ የብልጽግና ጎዳና እየተከተለች ያለች ሀገር ናት። ለዚህም ማሳያዋ ዋና ከተማዋ ሉዋንዳ፣ የሙሱሎ ደሴት፣ የካላንዱላ ፏፏቴ እና ሌሎችም የቱሪዝም ቦታዎች ናቸው።

የነጻነት ምሰሶ ገጣሚው ፕሬዝዳንት አንቶኒዮ አጉስቲኒዮ ኒቶ በአፍሪካ ታሪክ ውስጥ ትልቅ ቦታ የያዘውንና የአንጎላ የነጻነት ትግል የሚያንጸባርቀው ስፍራ ይኸውም በሉዋንዳ አንጎላ የሚገኘው የዶክተር አንቶኒዮ አጉስቲኒዮ ኒቶ መታሰቢያ ነው። ይህ ግዙፍ እና አስደናቂ ህንጻ የአንጎላ የመጀመሪያው ፕሬዝዳንት ታላቁ አብዮተኛ ገጣሚና ለሀገራቸው ነጻነት እጅግ ብዙ መስዋዕትነትን የከፈሉትን ዶክተር ኒቶን ለማሰብ የተገነባ ሕያው ምስክር ነው። ታዲያ ዶክተር አንቶኒዮ አጉስቲኒዮ ኒቶ ማናቸው? ስማቸው ከአንጎላ የነጻነት ትግልና የአገር ግንባታ ጋር የተቆራኘ ሲሆን እርሳቸው አብዮታዊ መሪ ብቻ ሳይሆን ሲሆኑ የህዝባቸውንም ስሜት በብዕራቸው የገለጹ ባለቀኒም ነበሩ። በ1922 በአንጎላ ካክሲካን የተወለዱት ኔቶ የልጅነት ጊዜያቸውን በፖርቹጋል የቀኝ ግዛት አስከፊ እውነታዎች የተቀረጸ ነበር። በዓይናቸው ያዩት ግፍና ብዝበዛ በውስጣቸው ለነጻነት ጥልቅ ምኞት እንዲቀጣጠል አደረገ። በፖርቹጋል የሕክምና ትምህርታቸውን ቢከታተሉ የፖለቲካዊ እንቅስቃሴያቸው አልቀዘቀዘም። ይልቁንም የአንጎላ ነጻነት ታጋዮች ህዝባዊ ንቅናቄ ቁልፍ መስራችና መሪ በመሆን የትግሉን ግንባር ቀደም ሰፍራን ያዙ። ይህ መንገድ ቀላል አልነበረም። ኔቶ ለእስር ለስደትና ከቀኝ ገዥ መንግስት ተቋረጥ ስልጠና ተደርገዋል። ሆኖም ግን ቆራጥነታቸው አልተነቃነቀም። በስደትና በእስር ቤት ሆኖ የጻፏቸው ግጥሞቻቸው የቀኝ አገዛዙን የሚቃወም መዝሙሮች በመሆን ስፍር ቁጥር የሌላቸውንም አንጎላውያን ለነጻነታቸው እንዲታገሉ አነሳስተዋል። በብዕራቸው እንደ ሰይፍ የሾለ መሆኑን በተግባር አስመስክረዋል። ከረጅምና መራር ትግል በኋላ በ1975 አንጎላ ለዘመናት የናፈቀችውን ነጻነቷን ተቀናጀች። አዲስቷን ነጻ ሀገር የመምራት ታሪካዊ ኃላፊነት በዶክተር አጉስቲን ሆኔቶ ጫንቃ ላይ ወደቀ። የአገሪቱ የመጀመሪያ ፕሬዚዳንትም ሆኑ። በፕሬዝዳንትነት ዘመናቸው በርካታ ፈተናዎች ሀገራችን ገጥሟቸውም ነበር። በጦርነት የወደቀችውም ሀገር መገንባት እና የቀዝቃዛውን ጦርነት ፖለቲካ ተጽዕኖ መቋቋም ነበረባቸው። ቢሆንም ለማህበራዊ ፍትህ፣ ለትምህርትና ለጤና አገልግሎት መስፋፋት በትጋት ሰርተዋል። የአንጎላው ኔልሰን ማንዴላ የሚባሉት ኔቶ እንደ ማንዴላ ሁሉ የፓን አፍሪካኒዝም ጠንካራ አቀንቃይ በመሆናቸው በአፍሪካ አገሮች መካከል ትብብርን ለማጎልበት ጥረዋል። በሚያሳዝን ሁኔታ ፕሬዚዳንት በነበሩበት ጊዜ አጭር ነበር። ዶክተር ኔቶ በ1979 ከዚህ ዓለም በሞት ቢለዩም ውርሳቸው ግን ዛሬም ህያው ነው። እንደ ብሔራዊ ጀግና እና የአንጎላ ብሔር ብሔራዊ አባት ተደርጎ የሚታወሱ ሲሆን የትግል መንፈሳቸው በሉዋንዳ ከተማ በሚገኙ በመታሰቢያቸው ህያው ሆኖ ይኖራል። ሮኬት በመባል የሚታወቀው እና ከ120 ሜትር በላይ ከፍታ ያለው የመታሰቢያው ማዕከላዊ ማማ የሉዋንዳን ከተማ መለያ ምልክት ሆኗል። የእሳቸው አጽም በዚሁ ማዕከላዊ ክፍል ውስጥ አርፏል። የመታሰቢያውም ስፍራ የኔቶ ህይወትና ስራ የሚያሳዩ ሙዚየም፣ የኤግዚቢሽን ጋለሪዎች፣ ዘመናዊ ቤተ መጻሕፍትና የሰነድ ማዕከል አካቶ ይዟል። ይህም የአንጎላ ታሪክ፣ ባህል እና የነጻነት ጉዞ በጥልቀት ለመረዳት ያስችላል። ይህ ቦታ የትምህርት ማዕከል ብቻ ሳይሆን የአንጎላውያን ብሔራዊ ኩራትና የማንነት መገለጫቸውም ነው። በዙሪያው ያሉ ሰፋፊ አትክልት ስፍራ የመዝናኛ ስፍራዎችም ደግሞ ለጎብኚ የመረጋጋት እና የማሰላሰል እድል ይሰጣል። አንጎላውያን አንቶኒዮ ኔቶን በመገበያያ ገንዘባቸውም ጭምር አስፍረው ቀን በቀን ያስቡታል። የአንጎላ ገንዘብ ኮዋንዛ ይባላል። አሁን ላይ ባለው ምንዛሬ አንድ የአሜሪካ ዶላር በ900 ኮዋንዛ ይመነዘራል። የዶክተር አንቶኒዮ አጉስቲኒሆ ኔቶ መታሰቢያ የአንጎላን የነጻነት ታሪክ የገጣሚውን ፕሬዚዳንት ታላቅ አመራር እና የሀገሪቱን የማይበገር መንፈስ የሚያሳይ ሕያው ድርሳን ነው። ጥበብና አብዮት እንዴት እጅ ለእጅ ተያይዘው ለሀገር ነጻነት ሰላምና ክብር እንደሚበቁም ያስተምራል። ፎርታኔ ዛው ፖርቹጋል ጋር ምሽግ ነው። ይህ ምሽግ የተገነባው የልዋንዳ የባህር ወደብ ከጥቃት ለመከላከል። ምሽጉ በኮረብታ ላይ የሚገኝ ሲሆን ጠላት ከማክታስ በተጨማሪ የከተማዋንና የአትላንቲክ ውቅያኖስ አስደናቂ እይታ ይሰጣል። ይህ ምሽግ በአንጎላ ታሪክ ውስጥ ቁልፍ ሚና ተጫውቷል። ለዘመናት በፖርቹጋሎችና በደጆች በተጨማሪ በአካባቢው ገዥዎች እጅ ሲገባና ሲወጣ ቆይቷል። በተለይም በባሪያ ንግድ ወቅት የሚሄን ምሽግ ወሳኝ ማዕከል ነበር። ብዙ አፍሪካውያን ከዚህ ምሽግ ተነስተው ወደ አሜሪካና ካረቢያን ተወስደዋል። ይህ ሰፍራ ስትጎበኙ ያልን አስቸጋሪ ጊዜ ማስታወስና መገንዘብ ትችላላችሁ። ዛሬ ፎርታሌዛ የጦር ኃይሎች ሙዚየም ሆኖ እያገለገለ ይገኛል። በውስጡ የአንጎላ ወታደራዊ ታሪክ የሚያሳዩ ቅርሶች የጦር መሳሪያዎች እና ሰነዶችን ማየት ይቻላል። ከምሽጉ ግድግዳ ላይ ሆነው የሉዋንዳን ሰማይ ጠቀስ ህንፃዎች፣ ታሪካዊ ቦታዎች እና ሰፊ ሆኑ ውቅያኖስ መመልከት ልዩ ልምድ ነው። የፀሐይ መውጫ እና የፀሐይ መጥለቂያ ሲያዩ እዚህ የሚያገኙት እይታ የማይረሳ ነው። አሁን ደግሞ በምድር ላይ ያለ የጨረቃ ገጽታ አልወሰዳችሁ። ሚራዶሮ አንጎላ፣ እመኑ፣ በምድር ላይ ያለ እውነተኛ ስፍራ ነው። ስለ አስደናቂ የአንጎላ ሚራዶሮ ነው የምናወራው። ሚራዶሮ ትርጉሙም የጨረቃ ጌታ ማለት ነው። አንጎላ ዋና ከተማ ሉዋንዳ በስተደቡብ ትንሽ ርቀት ላይ ይገኛል። ስሙም ከዚህ በላይ የሚገጥም ሊሆን አይችልም። ወደዚህ የተፈጥሮ ድንቅ ስፍራ ስትቃረቡ ወዲያውኑ የጨረቃ ገጽታ በትክክል የሚመስል መልክዓ ምድር ትመለከታላችሁ። እዚህ የምታየት በሚሊዮኖች ለሚቆጠሩ ዓመታት በነፋስና በዝናብ የተሸረሸሩ ገደሎችና ሸለቆች ናቸው። በምድርም ላይ ቀይ፣ ብርቱካናማ እና ቡናማ ደማቅ ቀለሞችን ከዚህ ዓለም ውጭ የሆነ የሌላ ፕላኔት የመሰለ እይታ ይፈጥራሉ። በእውነት የተፈጥሮ ድንቅ ስራ ነው። በኪዋንዛ ወንዝ ዳርቻ ላይ የምትገኘው ሙቅሽማ ለዘመናት የብዙዎችን ቀልብ ስትስብ ቆይታለች። በኪምቡንዱ ቋንቋ ልብ የሚል ፍቻላት። ፖርቹጋላውያን ከተማዋን በመቆጣጠር በ1599 ምሽግ እና ቤተ ክርስቲያን ገነቡ። ይህ ምሽግ ለንግድ እቃዎች ማከማቻነት እና በሚያሳዝን ሁኔታ ለባሪያዎች ማቆያ ያገለግል ነበር። በ1641 አንጎላ በደች ስትወደር ሙቅሽማ የመከላከያ ማዕከል ሆና አገልግላለች። ቤተ ክርስቲያኗን በዚህ ወቅት ተቃጥላ እንደነበረና በኋላም እንደገና ተገንብታለች። በኪዋንዛ ወንዝ ዳርቻ ላይ እንደመገኘቷ በሚያሳዝን ሁኔታ ባሪያዎች ወደ ሰሜና አሜሪካና ላቲን ሀገሮች ከመላካቸው በፊት በዚህ ስፍራ ይጠመቁ እንደነበር ይነገራል። ይሁን እንጂ ከጊዜ በኋላ ቤተክርስቲያኗም ለአካባቢው ክርስቲያኖች ትልቅ የመንፈሳዊ መጽናኛ ስፍራ ሆናለች። በየዓመቱ በነሐሴ መጨረሻ ወይም በመስከረም መጀመሪያ ላይ በሚሊዮኖች የሚቆጠሩ ምዕመናት ከአንጎላ የተለያዩ ክፍሎች እንዲሁም ከሌሎች ሀገራት ወደ ሙክሽማ ይጓዛሉ። ይህ ዓመታዊ የሃይማኖት ጉዞ የሙክሽማ ፌስት በመባል ይታወቃል። ምዕመናን ለድንግል ማርያም ያላቸውን እምነትና ክብሮት ለመግለጽ ለጸሎትና ለነሳ ወደዚህ ቅዱስ ስፍራ ይመጣሉ። ብዙዎች በዚህ ስፍራ ተአምረ ማንካት እንደፈጸሙ ይመሰከራል። በአንድ ወቅት የበለጸችው የአሳ አጥማጆች ማህበረሰብ የኖረባት የነበረች አሁን ግን በባዶ ቤቶች፣ በነፋስ ድምፅ የተሞላሽ ከተማውን አካርታለች። የአንጎላ ደቡባዊ የባህር ዳርቻ ላይ የምትገኘው የትግሬስ ደሴት ከናሚ ምድር በዳ አጠገብ የጊዜ አሻራ የተሸከመች ሚስጥራዊ ስፍራ ናት። ከብዙ አመታትን በፊት የትግሪስ ደሴት በባህር ዳርቻ ህይወት የሚኖርባት በአሳ ማጥመር ስራ የተጧጧፈች ትንሽ ከተማ ነበረች። ወንዶች ጧት በማለዳ ወጥተው አሳ የሚያጥምዱባት፣ ሴቶችና ልጆችን በየቤታቸው በደስታ የሚኖሩባት፣ የራሷ የውሃ ማጣሪያ እና የኤሌክትሪክ አገልግሎት መስመር የነበራት ስፍራ ነበረች። ይሁን እንጂ የባህር መንገዱ ለውጥ እና የአየር ንብረት መለወጥ የደሴቷ ከምድር ጋር ያገናኘው የውሃ መስመር እንዲቋረጥ አደረገ። በዚህም ምክንያት የውሃ አቅርቦት በመቋረጡ የከተማ ሪዎች ቀስ በቀስ ስፍራውን ለቆ ለመሄድ ተገደዱ። ዛሬ ላይ የትግሬዝ ደሴት የተተው ቤቶች፣ ትምህርት ቤቶች እና የቤተ ክርስቲያን ፍርስራሾች ያሏት የሞት ከተማ ሆና ቀርታለች። የአሸዋ ክምር የቀድሞ የከተማዋን ጎዳና እየዋጠ ሲሆን የነፋሳት ድምጽ ያለፉትን ታሪኮች የሚያዝ ይመስላል። የቆዩ መርከቦች አሸዋ ውስጥ ሰምጠው ቀርተዋል። የፈራረሱ ግንቦችም ስለዚህ ስለ ዘመናትም መለዋወጥ ይናገራሉ። የትግሬዝ ደሴት ውበት በብቸኝነቷን እና በሚስጥራዊነቷ ውስጥ ነው። የተተወች ቢሆንም የባህር ዳርቻ ውብ ሲሆን ለፎቶግራፍ አንሺዎች እና ለቱሪስቶች ማራኪ ሰፊ ስፍራ ሆና ቀርታለች። በዚችም ደሴት ላይ መጓዝ ወደ ተለየ የዓለም እንደ መግባት ያህል ሲሆን የሰው ልጅ ከተፈጥሮ ጋር ያለውን ግንኙነት እና የጊዜ ኃይል እንድናሰላስል ያደርገናል። በግርማ ሞገስ የሚፈሰው የካላንዱላ ፏፏቴ በአንጎላ የተደበቀ እንቁ። አፍሪካ ድንቅ የተፈጥሮ መስህቦች መገኛ ናት። ከእነዚህ መካከል ብዙ ያልተነገረለት ግን በግርማ ሞገሱ የሚማርከው የአንጎላ ካላንዱላ ፏፏቴ ይገኝበታል። የአፍሪካ ሁለተኛ ግዙፍ ፏፏቴ ሲሆን በሰሜን ወሎ መለንጅ ግዛት ውስጥ ከሉዋንዳ ከተማ 450 ኪሎ ሜትር ርቀት ላይ በሚገኝ የሎካላ ወንዝ ላይ የሚገኘው የካላንዱላ ፏፏቴ ወደ 100 ሜትር ከፍታ እና ከ400 ሜትር በላይ ስፋት ያለው ግዙፍ የተፈጥሮ ሐውልት ነው። ይህ ፏፏቴ በድምጽ መጠኑ ከአፍሪካ ትልቁ በሚባሉት አንዱ ሲሆን ለዘመናት የአካባቢ ማህበረሰብ ኩራትና መንፈሳዊ ስፍራ ሆኖ አገልግሏል። ከአስደናቂ የገጽታ ባሻገር ካላንዱላ ፏፏቴ ለአካባቢው ማህበረሰብ ትልቅ መንፈሳዊ ትርጉም አለው። ብዙዎች ይህንን ስፍራ እንደ ቅዱስ ቦታ ያዩታል። የውሃውን ድምጽ የቀድሞ አባቶች ድምፅ እንደሆነ ያምናሉ። ይህ እምነት ፏፏቴው ከተፈጥሯዊ ውበቱ በተጨማሪ የባህልና የታሪክ መገለጫ እንዲሆን አድርጎታል። ወደ ካላንዱላ ፏፏቴ የሚደረግ ጉዞ በራሱ አንድ ትልቅ ጀብድ ነው። ረጅሙ መንገድ አቋርጠው እዚህ ሲደርሱ የሚጠብቁት እይታና ሁሉንም ድካም ያስረሳል። ፏፏቴው ከላይ ሆኖ ማየት የውሃውን ስፋትና ግርማ ለመረዳት ያስችላል። በዙሪያው የተንጣለሉ አረንጓዴ መልክዓ ምድርና ከውሃው የሚነሳ ጉም ለመግለጽ የሚከብድ ስሜት አለው። ካላንዱላ ፏፏቴን ለመጎብኘት ምርጡ ጊዜ እንደየምርጫው ይወሰናል። በዝናብ ወቅትም ማለት ከህዳር እስከሚያዝያ ፏፏቴው በሙሉ ኃይል ይፈሳል። ይህም አስደናቂና ግዙፍ እይታን ይፈጥራል። ነገር ግን ወደዚህ ስፍራ ሲመጡ ምቹ ጫማዎችንና እና በቀላሉ ሊደርቅ የሚችል ልብስ ይልበሱ ምክንያቱም ከፏፏቴው በሚነሳ ጉም እርጠቡ አይቀርም። ካሜራውን እና ስልክዎን ከውሃ የሚከላከል ሽፋን ማዘጋጀት አይርሱ። ከሁሉም በላይ ግን ተፈጥሮን ለማድነቅ እና በዚህ አስደናቂ ስፍራ ለመደመም ዝግጁ ይሆኑ። ካላንዱላ ፏፏቴ የአንጎላ ብቻ ሳይሆን የአፍሪካ ውድ ሀብት ነው። ገና ብዙ ያልተዳሰሰ ያልተነገረለት፣ ግን በልብ ውስጥ የማይጠፋ ትዝታን የሚተው ስፍራ ነው። ስለዚህ ቀጣይ የጉዞ መዳረሻዎት የት ሊሆን እንደሚችል ሲያስቡ ይህ የተደበቀ የአንጎላ አንቁ አይርሱ። የካላንዱላ ፏፏቴ በግርማ ሞገስ ሊቀበሉት ዝግጁ ነው። ሙስሉ ደሴት። ሙስሉ የተፈጥሮ ወይም ሰው ሠራሽ ደሴት ሳይሆን በኳንዛ ወንዝ ደለል የተፈጠረች እና በቤንጉዌላ ወንዝ ፍሰት ወደ ሰሜን የተገፋች ረጅም ያሸዋ ደሴት ነች። ይቺ የመሬት ክፍል 30 ኪሎ ሜትር ያህል ርዝመት ያላት ሲሆን ወደ ዋናው መሬት የተገናኘው በፓልሜሪኒያስ ጫፍ በኩል ነው። ምንም እንኳን ከመሬት ጋር የተገናኘች ብትሆንም እዚህ ለመድረስ ምርጡ መንገድ በጀልባ ነው። ይህ ደግሞ ለዚች ደሴት ልዩ ውበትና መረጋጋትን ይጨምርላታል። ሙስሉ ነጭና ለስላሳ አሸዋማ የባህር ዳርቻዎች፣ ጥርት ያለ ሰማያዊ ውሃና ጥቅጥቅ ያሉ የዘንባባ ዛፎች አሏት። ሉዋንዳ ውስጥ ለሚኖሩ እና ለጎብኚዎች ተወዳጅ የረፍት ቦታ ናት። እዚህ መታችሁ በቀላሉ ዘና ማለት ወይም በሞቃታማ ውሃ ውስጥ መዋኘት ትችላላችሁ። የሙስሎ ደሴት በባህር ዳርቻ ምግብ ቤቶች እና ቡና ቤቶች ትታወቃለች። እዚህ ትኩስ የአንጎላ ባህላዊ ምግቦች በተለይም የባህር ምግቦች መመገብ ግድ፣ ሽሪምፕ፣ ሎብስተር እና የተጠበሰ ዓሳ በብዛት ይገኛሉ። ፀሐይ ስትጠልቅ የባህር ምግቦችን እየበሉ ጣፋጭ ኮክቴሎችን እየጠጡ ጊዜ ማሳለፍ ልዩ ስሜት አለው። አንጎላ ታሪክ ምስክር ነው። ከተማዋ በ1576 በፖርቹጋል አሳሽ ፓውሎ ዲያስ ሉዋንዳ ተብላ የተመሰረተችው እዚሁ ቤ ፊት ለፊት ነው። ይህ ቤ በአንድ ወቅት ለትራንስ አትላንቲክ የባሪያ ንግድ ማዕከል ነበር። ብዙ መቶ ዓመታት ያስቆጠረ ታሪክ ያላት የቀኝ ግዛት ህንፃዎች እና ዘመናዊ መዋቅሮች ውበቱ ያጌጠ ቦታ ነው። የሉዋንዳ ቤ የአትላንቲክ ውቅያኖስ ዳርቻ ላይ የሚዘረግ አስደናቂ የተፈጥሮ ውበት አለው። የሉዋንዳ ቤ ለቱሪስቶች ብቻ ሲሆን የከተማው ነዋሪዎች ማዕከላዊ ቦታ ነው። አሳ አጥማጆች በዕለታዊ ምግባቸውን የሚያገኙበት፣ ነጋዴዎች ትኩስ የባህር ምግቦችንና የእጅ ስራዎች የሚሸጡበት ሲሆንበት ያው ማዕከል ነው። በባህር ዳርቻው ካፌዎችና ሬስቶራንቶች አካባቢ ምግብ እየቀመሱ የውቅያኖስ ነፋስ መደሰት ይችላሉ። ቤ ለመዝናናት ተስማሚ ነው። የጀልባ ጉዞዎችን ማድረግ የአሳ ማጥመድ ልምድ ማግኘት ይችላሉ። የለዋንዳ ቢ የአንጎላ ያለፈ ታሪክ የአሁን እድገትና የወደፊት ተስፋ ታሳይበት ቦታ ናት። ከአሳዛኝ የባሪያ ንግድ ታሪክ እስከ ዘመናዊ የኢኮኖሚ ማዕከልነት ድረስ ያለው ጉዞ አስደናቂ ነው። ለዋንዳ ቤ የአንጎላ ያለፈ ታሪክ የአሁን እድገትና የወደፊት ተስፋ የምታሳይ ቦታ ናት። ከአሳዛኝ የባሪያ ንግድ ታሪክ እስከ ዘመናዊ የኢኮኖሚ ማዕከልነት ድረስ ያለው ጉዞዋን አስደናቂ ነው። ይህቺ ውብ የባህር ዳርቻ የሉዋንዳ ከተማ ልብና ስትንፋስ ከመሆኗ በላይ ለአንጎላ ሕዝብ የኩራት ምንጭ ናት። ይቺ ከተማ ከረጅም እና ውስብስብ ታሪክ ጋር ዘመናዊነትን በሚገርም ሁኔታ ታጣምራለች። ሉዋንዳ በአፍሪካ እጅግ ጥንታዊ ከሆኑ የቅኝ ግዛት ከተሞች አንዷ ነች። ታሪኳ በባሪያ ንግድ የጨለመ ምዕራፍ ቢኖረውም ከ16ኛ መቶ ክፍለ ዘመን አጋማሽ እስከ 19ኛ መቶ ክፍለ ዘመን ድረስ ወደ ብራዚል እና ወደ አሜሪካ የባሪያ ንግድ ማዕከል ነበረች። የዛሬዋ ሉዋንዳ አፍሪካ ከሚበለጽጉ ከተሞች አንዷ ነች፣ በተለይ ከ2002 በኋላ የእርስ በርስ ጦርነት ሲያበቃ ባሳየችው ፈጣን እድገት። ከፍተኛ የነዳጅ ሀብት ሀገሪቱን በኢኮኖሚ አግዟታል። ይህም በሉዋንዳ ሰማይ ጠቀስ ህንጻዎች እና ዘመናዊ መሰረተ ልማቶች ላይ ይታያል። ሆኖም የሉዋንዳ ታሪክና የእድገት እውነተኛ ምስሉ ውስብስብ ነው። ከተማዋ በዓለም ላይ ካሉ እጅግ ውድ ከተሞች አንዷ ተብላ ትታወቃለች። ይህ ለውጭ ሀገር ዜጎች ብቻ ሳይሆን ለአካባቢ ነዋሪዎችም የኑሮ ውድነትን አስከትሏል። በከተማዋ ውስጥም ሰማይ ጠቀስ ህንጻዎች እና በድሃ ሰፈሮች መካከል ያለው ንጽጽር የዚህ እውነት እውነታ ነው። የሉዋንዳ ወደቦች ያን የባሪያ ንግድ መገበያ መላላኪያ የነበሩት ሲሆኑ፣ አሁን ግን ከአፍሪካ ወደቦች መካከል ወደቦቿ በመርከቦች ብዛት እና በኮንቲኔሮች እንዲሁም በስራ የተጨናነቀ ወደብ ሆኗል። ሉዋንዳ ከድሮ የመሳሪያ ብልሽ ወደ ብርሃናማ የተሞሉ ደማቅ ምሽቶችን ማሳለፍ ከጀመረ ይሰነባብታል። አሁን ላይ የድሮ ጦር ሜዳዎች በዘመናዊ ከተሞች እና መንገዶች እንዲሁም ብዙ የቱሪስት መዳረሻ ተተክተዋል። ሉዋንዳ የጽናት፣ የባህል እና የበለጸገች እንዲሁም ውብ ከተማ ነች። ያለፈ ታሪኳን ያቀፈች አሁኗ የምትመራ እና ብሩህ የወደፊት ጊዜ የምትገነባ ከተማ ናት።